ይህ አዋዜ የሰበር ነው። ነገ እሁድ የአሜሪካ ፕሬዚደንት ዶናልድ ትራምፕ የያዘው ኤር ፎርስ ዋን አውሮፕላን ዲታዎቹን ሰለስቱ የሰላጤው መንግሥታት ርዕሰ መዲናዎችን ሪያድ፣ ዱሃና አቡዳቢን በሚቀጥሉት አራት ቀናት ውስጥ ሲያካልል ወደ ኢየሩሳሌም ግን አያቀናም። እስራኤል በፕሬዚደንቱ በኩር ጉብኝት መዳረሻዎች ውስጥ አልተካተተችም። ለምን? ከዛሬ 16 ዓመት በፊትም እንደዚሁ ነበረ። የአሜሪካው የመጀመሪያው ጥቁር ፕሬዚደንት ባራክ ሁሴን ኦባማ ኤርፎርስ 1 አስነስተው ሪያድ በማረፍ ከንጉሡ ጋር ከተነጋገሩ በኋላ ፊታቸውን ወደ ሰሜን አፍሪካ አዙረው ካይሮ አረፉ። ከካይሮ ዩኒቨርሲቲ ቅጥርም ለመካከለኛው ምሥራቅ ያላቸውን ራእይ አስተጋቡም። ከዛ ወደ መጡበት ተመለሱ። እስራኤል ሳይሄዱ ቀረ። ግጥጥሞሹ እዚህ ላይ አያበቃም። በኦባማም ሆነ በትራምፕ የሥልጣን ዘመን በእስራኤል ቤተ መንግሥት ውስጥ የነበረው የሀገሪቱ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ነበሩ። ዋይት ሐውስ የትራምፕን የመካከለኛው ምሥራቅ ጉብኝት የአሜሪካ ታሪካዊ ወደ መካከለኛው ምሥራቅ መመለስ ሲል ገልጾታል። የእስራኤል ባለሥልጣኖች ደግሞ ቀጥሎ ምን ታሰማን ይሆን በሚል ክፉኛ ተቆንስረዋል። ሚዲያዎች እንደሚሉት ትራምፕ ከኢራን ጋር የኒውክሊየር ድርድር መጀመራቸውን ቀድመው ለእስራኤል አልነገሯትም ነበረ። ከየመን ሀውቲዎች ጋርም ያለመተኳኮስ ውል ሲቋጩ ለእስራኤል ያልተጠበቀ ዜና ነበረ። ያ ስምምነት ወደ እስራኤል አለመተኮስንም እንዲያካትት አልተጨነቁም። ከሐማስ ጋር ቀጥተኛ ውይይት ሲያደርጉም ለእስራኤል እንቆቅልሽ ነበራ። ስለ ጉዳዩ የሚያውቅ ምንጭ ሲናገር ትራምፕ ወደ እስራኤል ሄደው የሚሰሙት የተኩስ አቁም ስምምነት ወይም የሰብአዊ እርዳታ ዕቅድ ወይም የሆነ ሌላ ነገር የሆነ የምሥራች ነገር ቢኖር ኖሮ ይሄዱ ነበር ይላል። ስለ ጉዳዩ የሚያውቅ ምንጭ ሲናገር ትራምፕ ወደ እስራኤል ሄደው የሚሰሙት የተኩስ አቁም ስምምነት ወይም የሰብዊ እርዳታ እቅድ ወይም የሆነ የምሥራች ሌላ ነገር ቢኖር ኖሮ ይሄዱ ነበረ። ነገር ግን እስራኤል የጋዛ ጦርነትን ለማስፋፋት በወደረችበት ሰዓት ጉዟቸው የሚያስገኝላቸው ትርፍ የለም ይላል። ምንም እንኳ ዛሬ ኤደን አሌክዛንደር የተባለ ታጋች የተለቀቀ ቢሆንም በሐማስ በጋዛ ጦርነት ላይ አጠቃላይ ተኩስ አቁም የመድረስ ተስፋን በጣም የራቀ ነው እስካሁን ድረስ ትራምፕ ያለ ውጤት ወደ እስራኤል አይመጡም ብሏል፣ ምንጩ። በእርግጥ ዋይት ሃውስ መጥተው ከትራምፕ ጋር ለመነጋገር መጀመሪያ የተጠሩት የዓለም መሪ ጠቅላይ ሚኒስትር ቤንያሚን ኔታናዩ መሆናቸው ይታወቃል። ኔታናዩ በዚህም ይኮሩበታል። በሁለተኛው የሚያዝያ ወር ጉብኝታቸው ወቅት ግን ከትራምፕ ጋር አዲስ የንግድ ግንኙነት መደራደር ጀመሩ። ትራምፕ በመላው የዓለም ሀገራት ላይ በሚያስበል ደረጃ የታሪፍ ጅራፋቸውን ያጮኸበት ጊዜ ነበረ። ትራምፕም እስራኤል ላይ የጣሉትን ታሪፍ ለማስነሳት ኔታንያሁ ተደራደሩ። ይሁንና ያለ ምንም የንግድ ውል መመለስ ነበረባቸው። በዚህ ስብሰባ ላይ ሳሉ ነበረ አሜሪካ ከኢራን ጋር የኒውክሌር ስምምነት ለመድረስ ድርድር እንደምትጀምር በዱብዳ መልኩ ከፕሬዚደንቱ መግለጫ የሰሙት የቀድሞ የእስራኤል ዲፕሎማት አሎን ፒንካስ እንደሚሉት ኔታንያዩ አሁን ዋሽንግተን ላይ ጫና የሚያሳድሩበት ብዙም ሁኔታ የላቸውም። ኔታንያዩ እጅ ላይ የሚገኝና ትራምፕ የሚፈልጉት አንድም ነገር የለም። ሳውዲዎች፣ ካታሪስ ኳታሮች ማለታቸው ነው፣ እንዲሁም ኢሚሬቶች ሞልቷቸዋል። በአንጻሩ ይላሉ ኢሳያስ እንደሰማው ነው። በዚህ ጉብኝት እስራኤል የማትካተትበት ነው። ከዚህም ባለፈ ያው ብዙ ነገሮችን እስራኤል በእንግድነት ያልተመከረችበት ነው። እና እነዚህ ሰርፕራይዞች እየበዙ ነው የመጡት ሁኔታው በዚህ ላይ ያለው በነገራችን ላይ ለአድማጮች ቅድም የታጋቹን ስም ስጠራ ኤደን አሌክዛንደር ብያለሁ ኤደን የሴት ስም ነው ይቅርታ አርጉልኝ ኤዳን አሌክዛንደር ተብሎ ይታረምልኝ አለም እንግዲህ አሁን የዶናልድ ትራምፕ የመካከለኛውን ምስራቅ ለመጎብኘት ታጥቀው ተነስተዋል ያም ይሁን እንጂ እስራኤል እዚህ ቦታ ላይ መካተቷ አለመካተቷ እንደ ትልቅ ጉዳይ የሚታይ ነው ወይ ምክንያቱም ቤንጃሚን ኔትንያሁ መጀመሪያ በአሜሪካ ተጋብዘው ውይይት አድርገዋል። እና ከቤንጃሚን ኔትንያሁ ጋር በማናቸውም ሰዓትና ጊዜ መነጋገር ካለባቸው መነጋገር የሚችሉበት ሁኔታዎች የሉም ወይ? ሲምቦል ሁሉንም ነገር ማለት ይሆናል። አንዳንድ ጊዜ ምልክት ምልክት አንዱ በራሱ ምልክት። ሁለተኛ አሁን በዜናውም ላይ መስማት እንደምትችለው እስራኤል ያልተመከረችባቸው ውሳኔዎች እየተላለፉ ነው። ከኢራን ጋር የኒውክሊየር ስምምነት ለመድረስ ድርድር ሲጀምሩ መጀመሪያ ላይ የነበረው እንግዲህ በየጊዜው ይለዋወጣል ሁኔታው። አሁን ትናንትና በሰፊው ዘግበነዋል። በኢራን ምድር ዊትኮፍ ለአንድ የአሜሪካ የቀኝ ክንፍ ሚዲያ በሰጡት ቃለ ምልልስ በኢራን ምድር የኒውክሊየር ማበልጸጊያ የሚባል ተቋም አይኖርም ብለዋል። እነዛ ሶስቱን ዋነኛ ተቋማት ስማቸውን መጥቀስ ይቻላል፣ እነሱ መውደም እንዳለባቸው ነው የገለጹት። ግን ከዛ በፊት ማነው ቤንያሚን ኔታንያሁ ሚያዚያ ወር ላይ አይን ጣሊያን ነበሩ። ከዛ ወደ አሜሪካ ነው በቀጥታ የበረሩት፣ በተደረገላቸው ጥሪ ወይም ግብዣ እዛ ከሄዱ በኋላ ሁለቱ መሪዎች በተወያዩበት ጉዳይ እንትን ፕሬስ ኮንፈረንስ ወይም ጋዜጣዊ መግለጫ ይሰጣሉ። እዛ ጋዜጣዊ መግለጫ ላይ ነው አሜሪካ ከኢራን ጋር የኒክሌር ድርድር ልታደርግ መሆኗን የገለጹት። አብረው ዜና ነው የሰሙት ከሌላው ጋር ማለት ነው። እና በወቅቱም የተራመደው ሀሳብ አሜሪካ ኢራን የኒክሌር መሳሪያ ቦምብ ለመስራት እንዳትችል ወይም ለመስራት የሚያስችላትን አቅም ማጥፋት ነው እንጂ ለሰላማዊ ዓላማ የኒክሊር ኃይል ተጠቃሚ ብትሆን ችግር እንደሌለባት እንዲህ አይነት አቋም ይዛ እንደነበር ነው በወቅቱ የነበረው። ትናንት በመሀል እንግዲህ አሁን ደግሞ ዊት ኮፍ የተናገሩት እና ባለፈውም ኦማን ላይ ያደረጉት ውይይት ኢራን አስቸጋሪ ነው ብላ ገልጸዋለች፣ የነበረውን ውይይት። ስለዚህ እንዲህ አይነት ተገለባባጭ ሁኔታዎች አሉ እንጂ መጀመሪያ ላይ እነዚህ ሀገሮች የነበራቸው ስምምነት ዶናልድ ትራምፕና ትራምፕና ቤንያሚን ኔታንያሁ ሌላ ነበረ። እሱ ብቻ አይደለም እንደምታውቀው ሀብቲዎች ባለፈን ተንትነነዋል። ሀብቲዎች ሚሳኤል የሚተኩሱትም ሆነ መርከብ አላሳልፍም የሚሉት የእስራኤልን መርከቦች ነው። ነገር ግን ቀጥተኛ የእስራኤልና በተዘዋዋሪ ለእስራኤል አገልግሎት የሚሰጡ ያላቸውን መርከቦች ለመቆጣጠር ሲሉ ቦታውን የተኩስ ቀጠና ስላደረጉት የዓለም አቀፍ የባህር ትልልፍን ችግር ውስጥ ከትተዋል። በዚህ እሳቤ ነው አሜሪካ እዛ ሄደችው ማለት ነው። ስለዚህ አሁን ዶናልድ ትራምፕ ግን አሁን በጀርባ የደረሱበት ስምምነት ሀብቲዎች የአሜሪካን አሴቶች ላይ አንተኩስም። የአሜሪካ የጦር መርከቦች ማንኛውም ነገር ላይ አንተኩስም፣ ነገር ግን እስራኤል ላይ እንተኩሳለን፣ መተኩሳችን እንቀጥላለን የሚል ነው የገለጹት። ስለዚህ ስለ እስራኤል ጉዳይ አልተነጋገሩም፣ አልቆነሰራቸውም። ጆ ባይደን ይሄን ያደርጉበት ዋነኛው ምክንያት እስራኤልንም ለመከላከል ነው። የእስራኤል የንግድ መርከቦችም እንዳይመቱ ነበረ፣ ወደ እስራኤል የሚያደርገውን ተኩስም እንዲያቆም ነበረ። ይሄን ሁለት ብለህ ትይዛለህ። እና እሱ ብቻ አይደለም እንግዲህ ሐማስ ሐማስን በተመለከተ ብዙዎቹ የአውሮፓ ህብረት አባል ሀገራትና አሜሪካ ጭምር ሐማስን በአሸባሪነት ነው የሚያውቁት። ስለዚህ አንድን ድርጅት አሸባሪ ካልክ በኋላ በቀጥታ ትደራደርም ከዛ ጋር። አሜሪካ ግን ከሐማስ ጋር በቀጥታ ተደራድራለች። ይሄ ደግሞ ለእስራኤል አሁንም አስገራሚ ዜና ነው። አሁን ደግሞ ሌላው እያነበብን ያለ ነው። ዶናልድ ትራምፕ አሁን ይሄ ኤዳን የተባለው አሜሪካ እስራኤላዊ ዜጋ ተለቋል። በታጋችነት በህይወት ካሉ ታጋቾች ውስጥ 24 ነበሩ አንዱ ብቸኛ የአሜሪካዊ ዜግነትም ያለው ታጋች እሱ ነበር። እሱ ተለቋል። አሁን ዶናልድ ትራምፕ የሚፈልጉት አጠቃላይ የታጋቾች መፈታትና የጦርነቱን መቆም ነው። እንግዲህ ይህን የጦርነቱን መቆም ላይ ስንመጣ ደግሞ ሐማስን መተው አለበት በማለት ነው ባለበት ሁኔታ ይህም በተመለከተ ቤንያሚን ኔታንያሁ የወሰዱት አቋም ይህ ጦርነት የሚፈጠመው ሐማስ ሲጠፋ ነው ሐማስ ሲጠፋ ብቻ ሳይሆን የጦርነቱ ሱፕሪም አላማ ታጋቾቹን ከማስፈታት በላይ ይሄን ጦርነት በድል መደምደም ነው፣ እስከመጨረሻው ጠብታ የሚል ነው። ይሄም ቀጥታ ከዶናልድ ትራምፕ ጋር አብሮ የሚሄድ አይደለም። እሱ ብቻ አይደለም፣ በነገው የሳውዲ አረቢያ ጉብኝታቸው ዶናልድ ትራምፕ ሳውዲ አረቢያ ሰላማዊ የኒውክሊየር ተቋም አሜሪካ እንደምታቋቁም ያስታውቃሉ የኒውክሌር ማብለያ ይሄ የኒውክሌር ማብለያ የሳውዲ አረቢያ ላይ ማቋቋም አሜሪካ ማቋቋም በጆባይደን ጊዜ መጀመሪያ በራሳቸው በዶናልድ ትራምፕ ጊዜ ከአብርሃምስ አኮርድ ጋር ተያይዞ ያለ ሳውዲ አረቢያ ከእስራኤል ጋር ያላትን ዲፕሎማሲያዊ ግንኙነት በመመስረት ላይ የተዘረጋ እቅድ ነበረ፣ እንደ ቀድመው ሁኔታ ማለት ነው። ከዛ እሳቸው ከስልጣን ሲወርዱ ጆ ባይደን ይህንን ያራመዱት በእሳቸው ዘመን ይህንን ለሲቪል አገልግሎት የሚውል የኒክሌር ግዙፍ የኒውክሌር ተቋም ለሳውዲ አረቢያ ጋር ለመትከል ያልተፈራረሙበት ምክንያት ሳውዲ አረቢያ ከእስራኤል ጋር ዲፕሎማሲያዊ ግንኙነት ለማድረግ ኮሚትድ መሆን ስለነበረባት ነው። አሁን ግን ሳውዲ አረቢያ ከእስራኤል ጋር ያለ ዲፕሎማሲያዊ ግንኙነት ኖርማል ግንኙነት የሚጀምረው የፍልስጤሞች መንግስት የሚመረሰ ሁነኛ እርምጃ ሲወሰድ ነው። ጋዛን ማነው ምዕራብ ዳርቻን እና ምስራቅ ኢየሩሳሌምን ይዘው የሚል አቋም ማራመድ ጀመረች። በጋዛው ጦርነት ጋር ተያይዞ ማለት ነው። አሁን ዶናልድ ትራምፕ የሳውዲ አረቢያን የሰላማዊ አገልግሎት የሚሰጥ የኒኩሊየር ግዙፍ የኒኩሊየር ማብለያ ተቋም ሳውዲ ውስጥ አሜሪካን ለመመስረት ስምምነት ነገ ያደርጋሉ ተብሎ ነው የሚጠበቀው። ይህን ሲያደርጉ ከእስራኤል ጋር ዲፕሎማሲያዊ ግንኙነት ማድረግ የሚለውን ቅድመ ሁኔታ ትተውታል። እነዚህን ሁሉ ስታይ ሁኔታ ለእስራኤል ባለስልጣኖች እንት የሚያስደነግጥ ነው። እና ከዚህ አንጻር በእርግጥም ዶናልድ ትራምፕ አሁን በዚህ ጉብኝታቸውም ወደ መካከለኛው ምስራቅ መጥተው እስራኤልን ማካተት ይችሉ ነበረ። ቅድም እንዳልከው ግን ምንጮች የሚሉት ወደ እስራኤል የሚሄዱበት ሄዶ የሚያገኙት ነገር የለም ቅድም በዘረዘርኩል ሁኔታዎች ወይም በአሁን ሰዓት በቤንያምን ኔታንያሁ እጅ ያለ ዶናልድ ትራምፕ የሚያስፈልጋቸው ነገር የለም የሚል ነው። ምን ማለት ነው የሚቻለው? እንደምታውቀው ባራክ ሁሴን ኦባማና ዶናልድ ትራምፕ አይንና ናጫ ናቸው፣ በፖሊሲ በእምነትም በአመለካከትም በሁሉም ነገር በአጋጣሚ ግን አንድ የሆኑበት ነገር አሁን እንደሚታየው ከሆነ እስራኤልን መዝለላቸው፣ ጉብኝታቸው መዝለላቸውና ከኔታናዩ ጋር አለመጣጣም ውስጥ እየገቡ መሆናቸው ነው ሆኖ የሚታየው። ይሄ ሂደት ለእስራኤል ስጋት ሆኖ እየመጣ ነው ማለት እንችላለን። ዶናልድ ትራምፕ ግን በቀደመው ስልጣን ይዘው በነበረበት ጊዜ ከእስራኤል ጎን በቀጥታ ቆመው ነበር እና አሁን ምን አዲስ ነገር ተከሰተ? አዲሱ አዲሱ ነገር አሁን እንደምናየው በኔታንያሁ አቋምና በትራምፕ አቋም መካከል አለመጣጣም አለ ማለት ነው። እሺ አለም ለትንታኔው ከወዲሁ አመሰግናለሁ። መልካም አዳር ይሆንልን። መልካም አዳር